ዛሬ እንግዲህ ሰኔ 12 ቀን የሚከበርበት ትልቁ ምክንያት ምንድን ነው ስንል ሊቀ መላእክት ቅዱስ ሚካኤል የመላእክት አለቃ ተደርጎ የተሾመበት ዕለት ነው። ታልቆ የታባሲ የተቀረጽ መታለች። ስለዚህ ተቀረጽ መታ ተወልዳለች። ከተወለደች በኋላ ደግሞ ነብየ ዳዊት ባህልን መሰረት ዝክር እያደረግን ነን። መቼም ለወንድ ልጅ ከባድ እንደሆነ ታውቃላችሁ። ግን በሂደት ደግሞ ብዙ ነገሮች መስተካከል ያለባቸው ነገሮች በእናንተ ሀሳብና አስተያየት መሰረት ይስተካከላሉ ማለት ነው። ከታናናሾቹ ለአንዱ በደቀ መዝሙረር የስም ቀዝቃዛ ጽዋ ውሃ ብቻ የሚያጠጣ እውነት እላችኋለሁ ዋጋውን አያጣም ይላል። ቀዝቃዛ ውሃ እንኳ እንግዲህ፣ ቀዝቃዛ ውሃ ሲባል ቀላል ነገር ሊመስል ይችላል። ስለ ቅዱስ ም

እንኳን ለቅዱስ ሚካኤል ዓመታዊ ክብረ በዓል አደረሳችሁ። ዛሬ እንግዲህ የቅዱስ ሚካኤል ዓመታዊ ክብረ በዓል ነው። ሰላም፣ የተወደዳችሁና የተከበራችሁ የሊቀ መላእክት ቅዱስ ሚካኤል ወዳጆች፣ በሀገር ውስጥና ከሀገር ውጭ የሆናችሁ ይህን መንፈሳዊ ፕሮግራም የምትከታተሉ ሁላ ለቅዱስ ሚካኤል ዓመታዊ ክብረ በዓል እንኳን በሰላም አደረሳችሁ። ዛሬ እንግዲህ የሊቀ መላእክት ቅዱስ ሚካኤል ዓመታዊ ክብረ በዓል ነው። እኔም ደግሞ በቀጥታ የቅዱስ ሚካኤልን ስሙን ጠርቼ ለመዘከር ዛሬ ያው አንዳንድ ነገሮችን ያው ምግብ እያዘጋጀሁ ነው፣ ወደ ቤተ ክርስቲያን ይዤ ለመሄድ ማለት ነው። እንግዲህ እዚህ ጋ እንደምትመለከቷቸው እህቶቻችን ቀደም ብለው ስራ እየሰሩ ነው ያገኘኋቸው። እኔ ደግሞ ከውጭ የሚመጡ እቃዎችን ይዤ እየገባው ነው። አሁን በቀጥታ ወደ ስራ ነው የምገባው። ከዛ በፊት ግን የሊቀ መልአኩ የቅዱስ ሚካኤልን ሰኔ 12 ቀን በየአመቱ በአለም ዙሪያ የሚከበርበትን ትልቁ ምክንያት እነግራችሁና ሁላችንም የዚህ በረከት ተሳታፊ አብረን እንሆናለን፣ ማለት ነው እንግዲህ ሚካኤል ማለት እንግዲህ ቀጥታ ከኤብራይስጥ የሚገኝ ፊደል ነው። ሚ ማለት መኑ ማለት ነው። ካ ማለት ከመ ማለት ነው። ኤል ማለት ደግሞ አምላክ ወይም እግዚአብሔር ማለት ነው። በቀጥታ ይህን የኤብራይስጥ ቃል ስንገጣጠማቸው መኑ ከመ አምላክ እነዚህን የዕብራይስጥ ፊደሎች ሶስቱን ስንገጣጠማቸው ሚካኤል የሚለውን ፊደሎች ስንገጣጠማቸው መኑ ከመ አምላክ ነው የሚሆነው ማለት ነው። እነዚህን ደግሞ በቀጥታ ወደ አማርኛ ስንቀይራቸው ሚካኤል ማለት ማን እንደ እግዚአብሔር የሚለውን ትርጉም ይሰጠናል ማለት ነው። እንግዲህ ይኸው ወጡን ማሸት ጀምሬያለሁ፣ ትንሽ ጠባርጊበት ስ ቄጡ እንዳይዝ ማለት ነው። ውሃም ጭልኝ። ስለዚህ እስከ መጨረሻው ድረስ የቅዱስ ሚካኤልን ሰኔ 12 ቀን የሚከበረውን አመታዊ ክብረ በዓል በቃ በቃ እየታሸ ስለዚህ፣ በደንብ አድርጌ እነግራችኋለሁ ማለት ነው። ትርጉሙን ሁላችንም ማወቅ ስለሚኖርብን ዛሬ እንግዲህ ሰኔ 12 ቀን የሚከበርበት ትልቁ ምክንያት ምንድን ነው ስንል፣ ሊቀ መላእኩ ቅዱስ ሚካኤል የመላእክት አለቃ ተደርጎ የተሾመበት ዕለት ነው። አንደኛውና የመጀመሪያው ማለት ነው። ሁለተኛው ደግሞ እናታችን ቅድስት አፎምያን ከድህረ ሰይጣን ከሰይጣን ፈተና ያዳነበት ዕለት ነው። ሶስተኛው ደግሞ የባህራንን የሞት ደብዳቤ የቀየረበትና ባህራንን ከሞት ያዳነበት ዕለት ነው። አራተኛው ሊቀ መልአኩ ቅዱስ ሚካኤል በዛሬው ዕለት በግብፅ ላይ ሕንፀተ ቤተ መቅደሱ የተከበረበት ዕለት ነው። አምስተኛው ደግሞ አባታችን ጻዲቁ ቅዱስ ላሊበላን ወደ ሰማይ ያሳረገበት ዕለት ነው። ስድስተኛውና የመጨረሻው ለኔ ለናንተ በምድር ላይ በሰማይ ላይ ለፍጥረታት ሁሉ ሊቀመልአኩ ቅዱስ ሚካኤል ምሕረትን የሚለምንበት ዕለት ነው ዛሬ ሊቀመላአኩ ቅዱስ ሚካኤል ለእኔና ለእናንተ በአማላጅነቱ በረዳትነቱ ለምናምነው ሁሉ ቅዱስ ሚካኤል ክንፉን ዘርግቶ ሊቀመልአኩ ቅዱስ ሚካኤል ምሕረትን ይለምንልናል ምሕረትን ያሰጠናል ስለዚህ እኔና እናንተ ደግሞ የበረከት ሥራ በመሥራት ዛሬ ሊቀመላአኩ ለእኔና ለእናንተ ከሚለምነው ምሕረት ሁላችንም በረከት እንድናገኝ በዚህ መልኩ እኔም ደፋ ቀና እያልኩ ነው ማለት ነው። እናንተም ደግሞ ዝክረ ቅዱሳን የሚለው መርሃ ግብራችንን በባለፈው በዶርቃ ሚዲያ ላይ በተለያዩ ቪዲዮዎች ላይ ዝክረ ቅዱሳን የሚል መርሃ ግብር እንደምንጀምር ስነግራችሁ ነበረ። በዛሬ ዕለት ሰኔ 12 2017 ዓ ም በሊቀ መልአኩ በቅዱስ ሚካኤል ዕለት ዝክረ ቅዱሳን የተሰኘው መርሃ ግብራችን እንሆ ተጀምሯል። ዝክረ ቅዱሳን የተሰኘው መርሃ ግብራችን ምን ምን ይሰራል ካላችሁኝ፣ ወይስ አላማው ምንድን ነው ካላችሁ ከአንድ እስከ ሰላሳ የሚከበሩ በዓላቶችን በስማቸው ዝክር መዘከር በሆስፒታል ያሉ፣ በእስር ቤት ያሉ፣ በጸበል ቦታ ያሉ፣ በተለያየ በጎዳና ላይ የወደቁ የሚቀመስ የሚላስ የሚጎረስ የሌላቸው እህቶች ወንድሞችን እየዞርን መጎብኘት፣ በጾም ጊዜ የጾም በፍስግ ጊዜ የፍስግ ሰው አቅሙ በፈቀደውና አቅሙ በሚችለው ልክ የትኛውም ሰው ይህንን በረከት ተሳታፊ መሆን ይችላል ማለት ነው። እኔም ወንድማችሁ በምታዙኝና በምትፈልጉት መንገድ አዘጋጅቼ ያሉበት ቦታ በመሄድ እናንተ ገንዘባችሁን አውጥታችሁ የበረከት ስራ ስትሰሩ እኔም ደግሞ እንደዚህ ወጥ መስራቱ ላይ ምግብ ማዘጋጀቱ ላይ ወስዶ መስጠቱ ላይ በመሳተፍ እናንተ ገንዘባችሁን አውጥታችሁ የምታገኙትን በረከት እኔም በጉልበቴና በአገልግሎቴ በረከት ለማግኘት ዝግጁ መሆኔና በቀናነትና በፍቅር ይህን አገልግሎት በራሴ ተነሳሽነትና ቀና አመለካከት ባላቸው እህቶችና ወንድሞች እንዲሁም አባቶች ጭምር ይህንን ሀሳብ ተነሳስቼ ለብዙ ጊዜ ሳስበው የነበረውን ነገር በዛሬው ዕለት ቅዱስ ሚካኤል ፈቃዱ ሆኖ በለተ ቀኑ ጀምሬዋለሁ፣ ማለት ነው። እስከ መጨረሻው ድረስ ተከታተሉ። በነቢያው ዳዊት አድሮ ስምሽን ለዘላለም ማለት ይጠራሉ ያሳስባሉ ብሎ የተናገረው ዝክር ማለት ማድረግ እንደማያስፈልግ ነቢያ ታባን ተናግረዋል። የተናገሩትን ነገርም እንግዲህ እናታችን ድንግል ማርያም እናታችን ከአዳም ጀምራ እንግዲህ ከአባቶች ከታልቆ ታባ ተቀርጻ መጥታለች። ስለዚህ ተቀረጻ መጥታ ተወልዳለች። ይብቅም ከተወለደች በኋላ ደግሞ ነቢይ ዳዊት ባህለን መሰረት ዝክር እያደረግን ቤተ ክርስቲያን ላይ ሄደን ደግሞ የሚኖረንን መርሃ ግብር እስከ መጨረሻው ድረስ ከኛ ጋር ስትሆኑ ታዩታላችሁ ማለት ነው። ቀጥታ ወደ ስራ ውሃርግል ሚስቲ ልጠቁ ዛሬ እንግዲህ ቅዱስ ሚካኤል በረከትን ለፍጥረታት ሁሉ የሚያሰጥበትና የሚለምንበት ዕለት ስለሆነ እኛም በቤታችን የቅዱስ ሚካኤል በረከት ይገባል ማለት ነው። በሀገር ውስጥና ከሀገር ውጭ የሆናችሁ ይህንን መርሃ ግብር የምትከታተሉ የዶርቃ ሚዲያ ቤተሰቦች፣ ሊቀ መላእኩ ቅዱስ ሚካኤል በያላችሁበት የልባችሁን መሻት ይፈጽምላችሁ። ቅድስት አፎሜያን እንደረዳ ባህራንን ከሞት እንዳዳነ እኛንም ሁላችንንም ጸሎታችንን ልመናችንን ሰምቶ ከሰይጣን ፈተና ከሰይጣን መከራ እንዲያድነን፣ አገራችን ኢትዮጵያን ከክፉ መከራ እንዲጠብቅልን፣ ተዋህዶ ሃይማኖታችንን ከአጽራረ ቤተ ክርስቲያን ካጽራረ ተዋህዶ እንዲጠብቅልን ቅዱስ ሚካኤል በመልጃው በጸሎቱ እንዲያግዘን የሱ መልካም ቅዱስ ፈቃድ ይሁንልን። ምን እናርገው፣ ዝክረ ቅዱሳን የሚለውን መርሃ ግብራችንን ስንጀምር ዛሬ በዚህ መልኩ ዝግጅታችንን ወደ ቤተ ክርስቲያን ይዘን ለመሄድ ያዘጋጀነውን የቅዱስ ሚካኤል መታሰቢያ ምክንያት በማድረግ ያዘጋጀነውን ዝክራችንን ይኸው እንግዲህ በዚህ መልኩ እንዳገልግል ከትቼ ከዛ በኋላ ለእያንዳንድ ሰው ደግሞ ከዚህ ላይ የጨለፍኩ ማዳረስ ይሆናል ማለት ነው እንግዲህ ያው እንደምታዩት ነው የበረከት ስራ እጅግ በጣም ደስ ይላል ሊቀ መላእክቱ ቅዱስ ሚካኤል ሁላችሁንም በያላችሁበት ይባርካችሁ ከዛ እንደዚህ ይደረግና አገልግል ነው አገልግል ከተከተተ በኋላ ለሁሉም እንዲደርስ ደግሞ ቴካዊ ይደረጋል ማለት ነው እየተቆረጠ ከዛ አልጫ ነው የሚደረገው። መቼም ለወንድ ልጅ ከባድ እንደሆነ ታውቃላችሁ። ግን በሂደት ደግሞ ብዙ ነገሮች መስተካከል ያለባቸው ነገሮች በእናንተ ሀሳብና አስተያየት መሰረት ይስተካከላሉ ማለት ነው። የቅዱሳንን ዝክር መዘከር ምን ጥቅም አለው? ምን በረከት ያስገኛል? ምን በረከት ያሰጣል? ከእነዚህ ከታናናሾቹ ለአንዱ በደቀ መዝሙር የስም ቀዝቃዛ ጽዋ ውሃ ብቻ የሚያጠጣ እውነት እላቸዋለሁ ዋጋውን አያጣም ይላል። ቀዝቃዛ ውሃ እንኳ እንግዲህ፣ ቀዝቃዛ ውሃ ሲባል ቀላል ነገር ሊመስል ይችላል። ሰው በተጠማ ጊዜ፣ በተቸገረ ጊዜ ቀዝቃዛ ውሃ የትም ሊገኝ አይችልም እና በዛን ጊዜ ያንን ስለ ጻድቁ ስለ የጻድቁን ስም በመጥራት ስለ ሰማይቱ ስለ መላኩ ብሎ ያን ቀዝቃዛ ውሃ ለተጠማው ሰው ለተቸገረው ሰው የሰጠ ቀዝቃዛ ውሃ እንኳ ቢሆን ዋጋውን አያጣም ማለት ነው እና ቅዱሳንን የሚያስብ ሰው ራሱ በመንግስተ ሰማያት ይታሰባል፣ የሚያከብር ሰው ራሱ ይከበራል ማለት ነው በመንግስተ ሰማያት። ከመጽሐፍ ቅዱስም እንደምንማረው በጻድቁ ስም ቀዝቃዛ ውሃ የሰጠ የጻድቁን ዋጋ ያገኛል ነው እና የሚለው። እንግዲህ ፈጣኑ መልአክ የመላእክት አለቃ ቅዱስ ሚካኤል ደግሞ በአማላጅነቱ ስንጠራው የማይዘገይ ፈጥኖ የሚደርስ የመላእክት አለቃ ቅዱስ ሚካኤል የባህራንን የሞተ ደብዳቤ ቀየረ። ቅዱስ ታፎሚያን ከሰይጣን ፈተና ከረአደ ሰይጣን ያዳነ የረዳ ሰይጣንን ቀጥቅጦ በእግሩ ረግጦ በሴፉ በጦሩ የወጋው የመላእክት አለቃ ቅዱስ ሚካኤል ዛሬም ለእኔና ለእናንተ በምልጃው በረዳትነቱ ይደርስልናል ማለት ነው። እንግዲህ በቀጣይ የምትፈልጉትን የምትወዱትን የምታከብሩትን ጻድቅ መዘከር የምትፈልጉበትን ቀን ብትነግሩን ብታሳውቁን የምትፈልጉበት ቦታ በእስር ቤት፣ በሆስፒታል፣ በጸበል ቦታ፣ በጎዳና፣ በጾም፣ በፍስክ እናንተ በምትፈልጉት አዘጋጅቼ እኔ ራሴ እዘክርላችኋለሁ። እዘዙኝ። ሰይጣን ይቃጠላል። የበረከት ስራ ከመስራት ወደ ኋላ ማንም ሊጎትተኝ እንደማይችል በዚ አጋጣሚ ልነግራችሁ እወዳለሁ። በድፍረት አይደለም በትምከት አይደለም። ይሄንንም በእግዚአብሔር ፈቃድ እውነት በፍጹም ትትና ነው የምነግራችሁ። ሰይጣን ሁሉ ጊዜ መልካም ነገር ስንሰራ በዚህ ሰይጣን ምን ያክል እንደሚቃጠል በዛሬው አለት የቅዱስ ሚካኤል ስም ይመሰገናል። የእግዚአብሔር ስም ይመሰገናል። የሚበላ የሚጠጣ፣ የሌላቸው ደግሞ ከዚች ትንሿን በልተው እግዚአብሔር በሚያደርግላቸው በሚሰጣቸው በረከት ትንሿን አብዝቶ የሚመግብ ጌታ ስለሆነ፣ መቼም ይህንን ስንወስድ ሰዎች ይጠግባሉ፣ ይረካሉ፣ በልተው ይጠግባሉ፣ ጠጥተው ይረካሉ ብለን አይደለም። ግን ትንሿን አብዝቶ የሚመግብ ጌታ ለቅዱሳኑ የገባላቸው ቃል ኪዳን አለ። ለዓለም ሁሉ መድኃኒት ሆኖ በጠባጽ መስቀል የተሰቀልን ክርስቶስ ነው የጀመረው ብለን ነው የምናስቀምጠው። አምስት ገበያ ሕዝብ ይከተለው ነበረ። አምስት ገበያ ሕዝብ የሚከተሉት የነበረ ግን አራቱ ገበያ በተለያየ ምክንያት ይከተሉት ነበረ። ስለዚህ እነዛ ማለት ምድራዊ አሳሰብ ስለነበረባቸው ማህበር አይባሉ ግን ፈጣሪያችን ጀመረው ስንል ስንል እንግዲህ ፈጣሪያችን በሶስት አቅጣጫ ነው የጀመረው በሶስት አቅጣጫ ስንል ወጣትና ሴቶችና ወጣትን ከመምህራንን አጨምሮ ነው። መምህራን በመምህራን በመምህራን የሚመሰሉ ወይም እንደም ሊቃውንተ ቤት በሊቃውን ወይም ደግሞ እነዛ ፈጣሪያችን መርጦ ያስቀመጣቸው አክብሮ ያስቀመጣቸው 12 ሐዋርያት ናቸው። እንደገና ስለዚህ ነዚህ በማህበር ውስጥ አስቀምጧቸዋል። እንደገና ደሞ ከሴቶች ደግሞ 36ቱን ቅዱሳት አነስት መርጦ አስቀምጧቸዋል። እንደገና ደሞ በወጣቶቹ ደሞ እንግዲህ ወጣቶች ተብለው የተቀመጡ ደሞ 72 አርድእት ናቸው። ስለዚህ እነዛ ሶስት ክፍፋን ባንድ ላይ ሆነው ማህበር እንዲጀምሩ ስለዚህ ማህበሩን ያስፋፋ ወይም የጀመረ ሰማያዊ ኢየሱስ ክርስቶስ ፈጣሪያችን ነው። ማህበር የጀመረ በነ አቡነ ሀቢብ ስም ለጻድቁ አባታችን ለአቡነ ሀቢብ ምንድን ነው ያላቸው? በስምህ አንድ ጉርሻ እንጀራ የበላውን በእንተ አቡነ ሀቢብ ብሎ እኔ አጠግብልሃለሁ አላስርብብህም ብሎ ቃል ኪዳን ሰጥቷቸዋል። ስለዚህ ትንሿን ከዚህ ለቅዱስ ሚካኤል ዝክር ተብሎ ከተዘጋጀ ምግብ ላይ አንድ ጉርሻ እንጀራ ሰው ቢበላ በቅዱሳኑ ቃል ኪዳን እግዚአብሔር ያጠግበዋል ማለት ነው። የበረከት ምግብ ስለሆነ ሰው አይደለም ከረሃብ ይቅርና ከበሽታ የሚፈወስበታል። ስለዚህ ሁሉ ጊዜ የሙት ዓመት መታሰቢያ ሲኖራችሁ፣ የጽዋ ማህበር ሲኖራችሁ፣ በሀገር ውስጥና ከሀገር ውጭ ሆናችሁ በተለያየ በሥራ ምክንያት ይህንን በለቱ ቁርባን ማስቆረብ ባትችሉ ዝክር መዘከር ባትችሉ ጽዋ ማህበር ማውጣት በአካል ተገይታችሁ ማትችሉ ከሆነ እኔን እዘዙኝ የምትፈልጉት ቦታ ቤተ ክርስቲያን ጸበል ቦታ ጎዳና ላይ እናንተ በምታዙኝ ቦታ አዘጋጅቼ እዘክርላችኋለሁ ዝክረ ቅዱሳን የተሰኘው በዶርቃ ሚዲያ ዘወትር የሚተላለፍላችሁ የቅዱሳን መታሰቢያ የሚደረግበት መርሃ ግብራችን እንሆ ሰኔ 12 2017 ዓመተ ምህረት በቅዱስ ሚካኤል እለት በእግዚአብሔር ምሕረትና ቸርነት በቅዱስ ሚካኤል ምልጃና ጸሎት ዛሬ ፈቃዱ ሆኖ ተጀምሯል። እስከ መጨረሻው ድረስ ተከታተሉን። መልካም ቆይታ ተመልካቾቻችን፣ ዝግጅታችንን በዚህ መልክ ጨርሰናል። ወደ ቤተ ክርስቲያን ልንሄድ ነው። እንግዲህ ያው ለዛሬ ፕሮግራሙን ወይም መርሃ ግብሩን ለማስጀመር ያክል በራሴ አነስ ባለ ነገር ነው የጀመርኩት ሌላ ጊዜ ግን እንግዲህ ይሄ ፕሮግራሙ እየሰፋ ሲሄድ አገልግሎቱ እየሰፋ ሲሄድ በጎ አድራጊ ሲመጣ የበረከቱ ተሳታፊዎች ሲበዙ ሁሉንም ሰው ማዳረስ በሚቻልበት ደረጃ የምናዘጋጅ ይሆናል ለዛሬ እንግዲህ ይህንን ይዘን ወደ ቤተ ክርስቲያን ልንሄድ ነው የዛሬ ውሏችን እንግዲህ አዲስ አበባ ንቡ ቅዱስ ሚካኤል ቤተ ክርስቲያን ላይ ነው የሚሆነው መርሃ ግብራችን እንግዲህ ወደ ቤተ ክርስቲያን እንሄድና ደግሞ እዛ ቦታ ላይ የምገባውን መርሃ ግብር እስከ መጨረሻው ድረስ ከኛ ጋር ስትሆኑ ትከታተሉታላችሁ ማለት ነው። አምላከ ቅዱስ ሚካኤል ሁላችሁንም በያላችሁበት ይጠብቃችሁ። የሊቀ መልአኩ የቅዱስ ሚካኤል በረከት ይድረሳችሁ። በቀጥታ ጉዟችንን ልንጀምር ነው። ተከታተሉ

ውድ ተመልካቾቻችን ዛሬ የገና ነው። መላእክ የሊቀ መላእኩ የቅዱስ ሚካኤልን ዓመታዊ ክብረ በዓል ምክንያት በማድረግ እንግዲህ የኔን የደካማና የጎስቋላውን ልጁን ሊቀ መላእኩ ቅዱስ ሚካኤል መስዋዕታችንን፣ አገልግሎታችንን ተቀብሎ ከሰማያት ሰማያት እንዲያሳርግልን የሱ መልካም ቅዱስ ፈቃድ ይሆንልን። ዝክረ ቅዱሳን የሚለው በዶርቃ ሚዲያ የሚተላለፈው መርሀ ግብራችን በዛሬው ዕለት ሰኔ 12 2017 ዓ ም በገናናው መላእክ በሊቀ መልአኩ በቅዱስ ሚካኤል ዕለት ተጀምሯል። የተከታተላችሁትን ይመስል ነበር ቆይታና ውሏችንም ማለት ነው። እንግዲህ ዛሬ ሊቀ መልአኩ ቅዱስ ሚካኤል የመላእክት አለቃ ሆኖ የተሾመበት እለት ነው። የባህራንን ሞት የቀየረበት የሞት ደብዳቤውንም የቀየረበት ዕለት ነው። እናታችን ቅድስት አፎምያን ከረደ ሰይጣን ከሰይጣን መከራና ፈተና የሰወረበትና የረዳበት ዕለት ነው። ገና ነው መልአክ ሊቀ መልአኩ ቅዱስ ሚካኤል በግብጽ ላይ ቤተ መቅደሱ የከበረበት ዕለት ነው። ቅዱስ ላሊበላንም እንደዚሁ ወደ ሰማይ ያሳረገበት ዕለት ነው። እንዲሁም ደግሞ በመጨረሻው ወይም በስድስተኛው ምዕራፍ ማለት ነው ሊቀ መልአኩ ቅዱስ ሚካኤል ለሰው ልጅና ለፍጥረታት ሁሉ ምህረትንና ቃል ኪዳንን የሚለምንበት ዕለት በመሆኑ የዛሬው በዓል እጅግ እጽፍ ድርብ የሆነ ዕለት ነው። ሊቀ መላእኩ ቅዱስ ሚካኤል በሀገር ውስጥም ከሀገር ውጭም የምትገኙ ውድ ኦርቶዶክሳውያን፣ በምልጃው በጸሎቱ በአማላጅነቱ በረዳትነቱ ለምትተማመኑት ሁሉ ሊቀ መላእኩ ቅዱስ ሚካኤል ብላችሁ ስትጠሩት በቤታችሁ በጎደሏችሁ ባላችሁበት ሁሉ ይድረስላችሁ፣ መልካም ምኞትና መልካም ጸሎታችን ነው። እንግዲህ ዝክረ ቅዱሳን የሚለው መርሃ ግብራችን ተጀምሯል። ሁል ጊዜ ከአንድ እስከ ሰላሳ የሚውሉ ቅዱሳን በዓላትን መዘከር ስትፈልጉ በቤተ ክርስቲያን፣ በእስር ቤት፣ በጸበል ቦታ፣ በጎዳና፣ በእስር ቤት፣ በሆስፒታል፣ በጸበል ቦታ፣ በተለያየ ቦታ መዘከር ስትፈልጉ ከአንድ እስከ ሰላሳ ያሉ ቅዱሳኖችን መዘከር ትችላላችሁ። የዛሬ መርሃ ግብራችን ይሄን ይመስል ነበረ። ሊቀ መላእኩ ቅዱስ ሚካኤል ረድኤት በረከቱ በያላችሁበት ይብዛላችሁ። የቅዱስ ሚካኤል ረዳትነቱ አማላጅነቱ በየቤታችሁ ይግባላችሁ። እግዚአብሔር አምላክ ወዶና ፈቅዶ ዝማሬ ዳዊትን መስዋዕት አቤልን እጣነ ዘካርያስን ተአልኮ አርድትን የተቀበለ አምላክ የእኛንም አገልግሎት የእናንተንም ስጦታ ይቀበል እላለሁኝ። ለዛሬ የነበረን መርሃ ግብር ይህን ይመስል ነበር። በቀጣይ ዝክር ማለት ዝክረ ቅዱሳን ማለት ምን ማለት ነው የሚለውን በሊቃውንተ ቤተክርስቲያን አባቶች ትምህርት እንዲሰጥ እናደርግበታለን ማለት ነው። ለዛሬ እንግዲህ የተከታተላችሁትን ይመስል ነበረ። እግዚአብሔር አምላካችን ስሙ የተመሰገነ ይሁን ሊቀ መልአኩ ቅዱስ ሚካኤል ረዳትነቱ አማላጅነቱ በሁላችን ላይ ይዋልብን፣ በሁላችን ላይ ይደርብን። እንግዲህ በድጋሚ እስከምንገናኝ ድረስ ቸር ሰንብቱ።